ሰባት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለው እንደመጣት እቀጠራለን ስራው እጄ ላይ ያለ ብላ አሳምነው ሁለት መቶ ሀምሳ ሺ ብር ከፍሎ ሚዲያ ላይ የተሰሚነትን ድምፅ ካገኘው ተብሎ ወይም ቴክኖሎጂ ተመቸኝ ተብሎ አራዳ አራዳ ስለተጫወትን ብቻ ልክነን ማለት አንችልም ዛሬ የሰው ህይወት እያመሰቃቀልን በእኛ ምክንያት ሰዎች ሲያለቅሱ እያየን የሚሰማን ካልሆነ እውነትኛ ታመናል ማለት ይቻላል። እህታችን ዲጄሊ እኔ አይዶ ነው ልፈርድባትም አልችልም። ምክንያቱም እውነት አድርገዋለች የሚለውን ለእግዚአብሔር እንስጠውና እንደዚህ አይነት ስራ የሚሰሩ ብዙ ልጆች ብዙ ሰዎች አውቃለሁኝ እኔ በግሌ በተለይ ዱባይ አሁን ላይ ዱባይ ለመምጣት ልክ ኢሮፕ እንደ መግባት ተደርጎ የሚታሰብበት ሁኔታ ነው እና ብዙ ልጆች በደላላ መጥተው እዚህ፣ በተለይ ደግሞ ወንድሞቻችን፣ ዱባይ ለወንድ ልጅ በጣም ከባድ ነው። እንደዚህ አበሻ ስንሆን ደግሞ ትንሽ የከፋ ነው። ያገኘነውን ስራ መስራት ስለማንችል፣ የሆነ ዝቅ ብለን በትንሽ ደሞዝ መስራት ስለማንፈልግ ለራሱ ህይወታችንን ከባድ ያደርግብናል። እና ሁለት መቶ ሀምሳ ሺ ለደላላ አካፍሎ ከመምጣት ኢትዮጵያ ሁለት መቶ ሀምሳ ሺ ብር የሆነች ነገር ለምን ሊስትሮ አይሆንም? ሰርታችሁ ቤተሰቦቻችሁን አቅፋችሁ መኖር የምትችሉበት አጋጣሚ ካለ ባትመጡ። እዚህ ጋር መታችሁ ህይወታችሁ ነው የሚበላሸው። ልክ እንደዚህ እንደ ወንድማችን ደስ የሚለው ነገር እሱ ወደ ሚዲያ መጥቷል። ብዙ ልጆች ደግሞ ብዙ የማውቃቸው ልጆች ወደ ሚዲያ ሳይመጡ ስንት ህይወታቸው ተመሰቃቅሮባቸው የሚያለቅሱ ወንድሞቻችን አሉ። ደስ የሚለው ነገር ሁላችንም እዚህ ጋ ፍቅርን ይሄ ኢትዮጵያ በቃላት በቃ ዘረኝነት የምንለው ነገር አላደለን በአሁን ሰዓት ሚዲያው የሚያራግበው ነገር አለ አይደለ? ግን ከየት መጣ ማነሳ ይባል ነው። ሰው የሚችለውን እያደረገለት ለደረጃ ያለው እና እጅግ በጣም ነው ደስ የሚለው። እኔ ቤት እከራይለታለሁ፣ አንዷ ተነስታ ደግሞ እኔ ጋ መሆን ይችላል፣ አንዷ ተነስታ ደግሞ ልብስ እኔ እገዛለታለሁ፣ አንዱ ደግሞ መቶ መቶ ዶላር ረዳዋለሁ፣ እንደዚህ ያደርግለታለሁ፣ ስራ ፈጥርለታለሁ ሲሉ እንዴት ደስ እንደሚል እንዴት እንደሚያስቀና፣ ስንት ችግረኛ ባኖረ። እኛ ብንረዳዳ፣ እኛ ብንተጋገዝ፣ ብንተባበር ህይወትን ራሳቸውን ማጥፋት ደረጃ ተስፋ ቆርጠው ራሳቸውን ማጥፋት ደረጃ የሚደርሱ እህት ወንድሞች ባኖሩን ነበረ። ይህን አክል ብንረዳዳ፣ እኔ በጣም ነው ደስ ያለኛው። ብዙ ልጆች ስለማቅ ነው በደላላ መልክ መጥተው እዚህ ጋር የሚሰቃዩ በተለይ ለወንድ ልጅ ሴት ሴት ስትሆን አንገቷን ደፍታ ዝቅ ብላ ነገሮችን አሳልፋ የመስራት ጥበብ አላት። ሁላችሁም የዜግነት ግዴታችሁ ተወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥርሃለሁ እንደመጣ መጣት ትቀጠራለህ ስራው እጄ ላይ አለ ብላ አሳምናው ሁለት መቶ ሀምሳ ሺህ ብር ከፍሎ አመጣችሁ ካመጣችሁ በኋላም ስራውንም አላስገባችሁም። አየር ላይ ጣለችው። ስራው የለም ከኢትዮጵያ ከቤተሰቦች ከአንድ ሺህ ድርሃም በኢትዮጵያ አርባ ሺህ ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ። በሰው ሀገር እና ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን ኢማጅን በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላ የነበረው። እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥም ምግብ አይሰጥም። እና ነግሮኝ ላገዛችሁ በሙሉ እጅግ በጣም አድርጌ ያመሰግናለሁ። አዶት መቶ ዶላር፣ አንድ አማራ መቶ ዩሮ፣ ሰክሰስ መቶ ዶላር፣ ኤልሳቤት መቶ ዶላር፣ የምስራች መቶ ዶላር፣ ኢትዮጵያን ሬስቶራንት መቶ ዶላር አግዘውታል እና ሳራ አልሀበሻ ደግሞ ስራ ልታስገባው እና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማ መኖሪያ ፈቃድ እንደምታሰራለት ቃል ገብታልናለች። ሳርዬ ደግሞ ቃሏን አግባሪና ታደርገዋለች። ሃኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስደዋለችም፣ እሷ ጋር ዛሬ ፎቶ ልካልኛለች ዋትሳፕ ላይ። ኤምኬ ደግሞ ቤት አፈላልግለታለሁ ብሏል። እጅግ በጣም አርግ ያመሰግናለሁ ውዶቼ፣ ሁላችንም ተባረኩ። ወንድማችን አይዞ፣ ስራም ይገኝልሃል። እባክ ይታበሳል። እናንተም ህገ ወጥ ደላሎች፣ ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው። ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊስ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። ቴንኪዩ።